ቢል ጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ በቀጣዩ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረ። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። አብይ ይህንን ሽልማት ለጌትስ ያበረከቱት በባለሀብቱ የመሰረተው ቢል ኤንድ ሚሊንዳን ጌትስ ባለፉት 25 አመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖች እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ ክህሎትን ወይም ኤአይን በምን አይነት መንገድ መጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢልጌት ከ20 አመታት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶው ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢል ኤንድ ሚኒንዳን ጌትስ ፋውንዴሽን በ2045 ስራውን ያጠናቀቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ላይ በቀጣዮቹ 20 አመታት ውስጥ ያለኝን ሀብት እንደማያከፋፍል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶች እንዲፈቱ ለማገዝ ይውላል በማለት ተናግሯል። ሞዛምቢኮ የቀድሞ ቀዳማዊት መቤት ግራሳ ማሼል በችግር ጊዜ የመጣ ሲሉ የቢል ጌትስን እቅድ አሞካሽ ተውታል ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጥሩ ቁርጠኝነት ላይ እንተማመናለን ብለዋል። የአሜሪካ መንግስት ለኤችአይቪ ኤድስ ታማሚዎች ሕክምና የተቀረጹ ፕሮግራሞችን ለአፍሪካ የሚሰጠውን እርዳታ አቋርጧል። በፕሬዚዳንት ትራምፕ ቅድሚያ ለአሜሪካ ፖሊሲ ምክንያት የመጣው ይህ ለውጥ የአህጉሪቱን የጤና አገልግሎት ዕጣ ፈንታ ላይ ስጋት ደቅኗል። ቢልጌትስ በአፍሪካ ውስጥ ስራዎችን በማከናወን ረጅም ታሪክ ያለው ፋውንዴሽኑ የመጀመሪያ ደረጃ የጤና አገልግሎት ማሻሻል ላይ ትኩረት እንደሚያደርግ ገልጿል። የተማርነው እናት ከመጸነሱ አስቀድሞ ጤናማና የተመጣጠነ ምግብ የምታገኝ እንድትሆን ማድረግ ባረገዘች ጊዜ ጠንካራ ፍሬ እንድታገኝ እንደሚያደርግ ነው ብሏል። ህጻን ልጅ በመጀመሪያዎቹ አራት አመታት ውስጥ ጥሩ የተመጣጠነ ምግብ ማግኘቱን ማረጋገጥም ውጤት ያመጣል ሲል ተናግሯል። ቢሊዮነሩ ለወጣት ፈጣሪዎች ባስተላልፈው መልዕክት ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሶ ሰው ሰራሽ አስተውሎቱም ለሀገሪቱ ጥቅም መዋል እንዳለበት ሞክቷል። አፍሪካ ባህላዊውን የባንክ አገልግሎት በአብዛኛው ዘላ ዘላለች። አሁን የቀጣዩን ትውልድ የጤና አገልግሎት ስርዓት ስትገነቡ ሰው ሰራሽ አስተውሎት እንዴት እንደዚያ ውስጥ እንደሚካተት አስቡ ብሏል። ሩዋንዳን በማሳየናት የጠቀሰው ጌትስ ሀገሪቱ ከፍተኛ አደጋ ያላቸው እርግዝናዎችን ለመለየት በሰው ሰራሽ አስተውሎት የታገዘ አልትራሳውንድ በመጠቀም አገልግሎታቿን ማሻሻል አንስቷል። ጌትስ የፋውንዴሽን ቅድሚያ የሚሰጣቸው ሶስት ጉዳዮች መካከል አንዱ ነው። መከላከል የሚቻል የእናቶችና የሕጻናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። በሀያ አመቱ መጠናቀቂያ ላይ የፋውንዴሽኑ ስራ ላይ ፀሐይ ትጠልቃለች በማለት ስለ ፋውንዴሽኑ ወደፊት ተናግሯል። ጌትስ ባለፈው ወር በፋውንዴሽኑ አማካኝነት ልገሳውን እንደሚያሳልጥ ገልጾ ነበር። ስሞት ብዙዎች ስለኔ ብዙ ነገሮችን ይናገራሉ፣ ነገር ግን ሀብታም ሆነ ሞተ የሚለው አንዱ አይሆንም ሲል ጽፎ ነበር። እንደ ብሉምበርግ መረጃ ከሆነ ቢልጌትስ 99 በመቶ የሚሆነ ሀብቱ ከሰጠመ በኋላ እንኳን የዓለም አምስተኛው ሀብታም ሰው ይሆናል። ጌትስ ከፖል አለን ጋር በመሆን ማይክሮሶፍት የመሰረተው እንደ አውሮፓውያን አቆጣጠር በ1975 ሲሆን ኩባንያው በአጭር ጊዜ በሶፍትዌርና በሌሎች የቴክ ኢንዱስትሪዎች ዘርፎች ተጽዕኖ ፈጣሪ ሆኗል። ባለፉት 10 ዓመታት ራሱን ከኩባንያው ከኩባንያው እያራቀ የመጣው ጌትስ እንደ አውሮፓውያን አቆጣጠር በ2000 ከዋና ስራ አስፈጻሚነት እስከ 2014 ደግሞ ከሊቀመንበርነት ራሱን አግልሏል። ገንዘቡን ለመስጠት የተነሳሳው ባለሀብቱ ዋረን ባፌት እና ሌሎች በጎ አድራጊዎች እንደሆነ ገልጿል። ይሁን እንጂ ፋውንዴሽኑ ተቺዎች ጌትስ የበጎ አድራጎት ስራውን ከታክስ ለማምለጥ ይጠቀምበታል፣ እንዲሁም በዓለም ጤና ስርዓት ላይ ያልተገነባ ተጽዕኖ አሳድሯል በማለትም ይቁሱታል። ቢል ጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 አመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረ። የ69 አመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። አብይ ይህንን ሽልማት ለጌትስ ያበረከቱት በባለ ሀብቶ የመሰረተው ቢል ኤንድ ሚሊንዳን ጌትስ ባለፉት 25 አመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎች ና ታላላቅ ዘመን ተሻጋሪ በጎ ተጽዕኖች እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ ክህሎትን ወይም ኤአይን በምን አይነት መንገድ መጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢል ጌትስ ከ ከሀያ አመታት በኋላ ሁለት መቶ ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶ ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር የባለሀብቱ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርአት ላይ በቀጣዮቹ ሀያ አመታት ውስጥ ያለኝን ሀብት እንደማያከፋፍል በቅርቡ ቃል ገብቻለው አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶች እንዲፈቱ ለማገዝ ይውላል በማለት ተናግሯል ሞዛምቢክ የቀድሞ ቀዳማዊት እመቤት ግራሳ ማሼል በችግር ጊዜ የመጣ ሲሉ የቢል ጌትስን እቅድ አሞካሽ ተውታል ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጥሩ ቁርጠኝነት ላይ እንተማመናለን ብለዋል። የአሜሪካ መንግስት ለኤችአይቪ ኤድስ ታማሚዎች ህክምና የተቀረጹ ፕሮግራሞችን ለአፍሪካ የሚሰጠውን እርዳታ አቋርጧል። በፕሬዚዳንት ትራምፕ ቅድሚያ ለአሜሪካ ፖሊሲ ምክንያት የመጣው ይህ ለውጥ የአህጉሪቱን የጤና አገልግሎት ጣፋንታ ላይ ስጋት ደቅኗል። ቢል ጌትስ በአፍሪካ ውስጥ ስራዎችን በማከናወን ረጅም ታሪክ ያለው ፋውንዴሽኑ የመጀመሪያ ደረጃ የጤና አገልግሎት ማሻሻል ላይ ትኩረት እንደሚያደርግ ገልጿል። የተማርነው እናት ከመጸነሱ አስቀድሞ ጤናማና የተመጣጠነ ምግብ የምታገኝ እንድትሆን ማድረግ ባረገዘች ጊዜ ጠንካራ ፍሬ እንድታገኝ እንደሚያደርግ ነው ብሏል። ህጻን ልጅ በመጀመሪያዎቹ አራት አመታት ውስጥ ጥሩ የተመጣጠነ ምግብ ማግኘቱን ማረጋገጥም ውጤት ያመጣል ሲል ተናግሯል። ቢሊዮነሩ ለወጣት ፈጣሪዎች ባስተላለፈው መልእክት ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሶ ሰው ሰራሽ አስተውሎቱም ለሀገሪቱ ጥቅም መዋል እንዳለበት ሞክቷል። አፍሪካ ባህላዊውን የባንክ አገልግሎት በአብዛኛው ዘላ ዘላለች። አሁን የቀጣዩን ትውልድ የጤና አገልግሎት ስርዓት ስትገነቡ ሰው ሰራሽ አስተውሎት እንዴት እንደዚያ ውስጥ እንደሚካተት አስቡ ብሏል። ሩዋንዳን በማሳየናት የጠቀሰው ጌትስ ሀገሪቱ ከፍተኛ አደጋ ያላቸው እርግዝናዎችን ለመለየት በሰው ሰራሽ አስተውሎት የታገዘ አልትራሳውንድ በመጠቀም አገልግሎታቸውን ማሻሻል አንስቷል። ጌትስ የፋውንዴሽን ቅድሚያ የሚሰጣቸው ሶስት ጉዳዮች መካከል አንዱ ነው መከላከል የሚቻል የእናቶችና የህጻናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። በ20 ዓመቱ መጠናቀቂያ ላይ የፋውንዴሽኑ ስራ ላይ ፀሐይ ትጠልቃለች በማለት ስለ ፋውንዴሽኑ ወደፊት ተናግሯል። ጌትስ ባለፈው ወር በፋውንዴሽኑ አማካኝነት ልገሳውን እንደሚያሳልጥ ገልጾ ነበር። ስሞት ብዙዎች ስለኔ ብዙ ነገሮችን ይናገራሉ፣ ነገር ግን ሀብታም ሆነ ሞተ የሚለው አንዱ አይሆንም ሲል ጽፎ ነበር። እንደ ብሎምበርግ መረጃ ከሆነ ቢል ጌትስ 99 በመቶ የሚሆነው ሀብቱ ከሰጠመ በኋላ እንኳን የአለም አምስተኛው ሀብታም ሰው ይሆናል። ጌትስ ከፖል አለን ጋር በመሆን ማይክሮሶፍት የመሰረተው እንደ አውሮፓውያን አቆጣጠር በ975 ሲሆን ኩባንያው በአጭር ጊዜ በሶፍትዌርና በሌሎች የቴክ ኢንዱስትሪዎች ዘርፎች ተጽዕኖ ፈጣሪ ሆኗል። ባለፉት አስርተ አመታት ራሱን ከኩባንያው ከኩባንያው እያራቀ የመጣው ጌትስ እንደ አውሮፓውያን አቆጣጠር በ2000 ከዋና ስራ አስፈጻሚነት እስከ 2014 ደግሞ ከሊቀመንበርነት ራሱን አግልሏል። ገንዘቡን ለመስጠት የተነሳሳው ባለሀብቱ ዋረን ባፌት እና ሌሎች በጎ አድራጊዎች እንደሆነ ገልጿል። ይሁን እንጂ ፋውንዴሽኑ ተቺዎች ጌትስ የበጎ አድራጎት ስራውን ከታክስ ለማምለጥ ይጠቀምበታል፣ እንዲሁም በዓለም ጤና ስርዓት ላይ ያልተገነባ ተጽዕኖ አሳድሯል በማለትም ይወቅሱታል።